ጠይቃለሁ ስል እንዳልሆነ ተጣጥፈ ወደቅ። እንግዲህ ደክሞኝ ነው። ደክሞ ምኑ ነው የምትጠይቀው? የምን ልቅሶ ነው ደግሞ? እንዴት በቃ የዚህም ደርሰናል። ዲሆን ይህን እንኳን መደበቅኝ። የምን ልቅሶ ነው ትናንት የዋላችሁ ነው? የምን ለቅሶይ ምን ሰሙት ሆነ? እንዲ ብትነግረኝስ? ኧረ ተው አንተ ሰው ጌታው ይነገር። ማን ነው ለቅሶ ያለሽ? የምን ለቅሶ ማን ነው ለቅሶ ያለሽ?

አንተን የሚሰድል ከሱ እንዴት እኔን የማይሰደኝ ነው እንዴ እኔ ወገንነት የለውም እኮ ዝም ብሎ ባልፎ ሀጅ በዘመድ እንትን አይደለም እንትን ነው በአጎቅሽም ለአንድ ቀን አየሁት ተዚያ በኋላ አንድ ብርቅ ነው የሚያየኝ ና በረሃ ሄዶ በረሃ ሄዶ ብዙ ጊዜ የቆየ ነው የእሱ ወገን ነው በረሃ ሄዶ ብዙ ጊዜ ቆይቷል እዚያ እንዳለ ሰሊጡ ሲያዘምረ ኑሮ ያለ ነው እንድልሽ ኛና ምች ጠንድፎ ሲጥልልሽ አሁን እዚያው ሙቶ ሶስት አመት ሆኖታል እኮ ተሞተ

ያርስልኛል። በሱ ነው ዘመናዊ። አሁን ዘመን ነው ወይ? ጉድ ግብርና ተስተማርኩ ነው። ኧረ እንደው ምን ነው መኪናው ቀርቶ ገንዘብ ታዲያ በመኪና ተሰርሱ ስተወረው ነውልሽ የበሬው እርሻ እና መኪና ነው ይለጃል። አንቺ አትሰሚም? ይሄን ቀንም አርሰው ማለት ነው ሌትም ቀንም ቀንም። አሁን መሄድበትም ቸግሮኛል። ለርሻው እንኳን እዚያ ሁለት ቦታ የምን አሁን እዚህ መንገድ አለኝ፣ ረጅም መንገድ እሄዳለሁ። ኧረ ተው አንተ ሰው እየበቀት ያርገህ። እኔ ዳመናው እየዞረ ነው አለ እሸት እንዳታከርመኝ፣ እናት እኔ ለራስ እንዳሉት ወንዱማ ተውታል። እንግዲህ ታልሆነ ሌላ አርሻ ቢሆን ባላመለጠ ኩዳ ፍያ እ በመኪ በመኪና አለ እንደ ዋጉ እንጂ ደግሞ እ ሌላ አስራ ሁለት ገዝብ መሬት እንዳለው ሰው ደግሞ በሶስት ገዝብ ወደድወደህ ነው እንድመድበት ኑሮኝ ገቢ ላይህ ላይ ስራ ዛሬ ስራው ይደርሳል ነው ስራው ይደርሳል። ትናንትና ማንም በማያውቀው እንኳን የማታውቀው ልቅሶ ልቅሶ ብለህ ዛሬ ደግሞ ላይህ ላይ መጓዝ አውርታችኋል።

ደነኛውን ቁም ነገር ትተህ እዚያ በሆነ ባልሆነው ልክሶ ጀልፎ ምን ተው። እሱም ቢሆን እኮ ይደርሳል ምናልባቱ ነው ዙሮ ዙሮ ደግሞ። አንቺ እንትን አንድ ጓደኛ ነበረኝ እዚያ ወደ በረሃው እዚያ አብሮኝ ሁነኛ ሁነኛ ጓደኛ ነበረኝ፣ እና እሱ አሁን ላገባ ነው፣ እና አብረህ ይሁን ብሎ እዚያ አብረህ ይሁን ምን ቀንጃ ነው ሰራተኛ ሁነህ አብረህ ይሁን ያገባ ነው እንትን ሊል ነው የምልሽ፣ እኮ ሽማግሌ የሆነኝ ሶስተኛ ሽማግሌ የሆነኝ ብሎ በነጭቱ ስራ ከተማ ሽምግልና እያልክ ልትር ነው። ምን ስራ አሁን ልከርምበታይ ልገራምን፣ ቤታቸውን ሊሰሩ ነው። አንተ ቤትህን እያፈረስክ ነው። ሄደህ ከተማ በነጭቱ ስራ እንዲሁ ከተማ ሽምግልና ብለምትል በልማ፣ አንተ እንዴት አይነት ነገር ነው? አይ ዝም ብለሽ አሁን ወደ በልማ

እዚህ ቤት ቤቶች፣ አቤት! እንዴት ናችሁ? በአምስት ር ማ ነኝ? አጃሌው ነኝ። ደህና ደህና ነኝ። ሰላም ናችሁ? ደህና ነን፣ ሰላም ነን። ወጣ እንዴት ነው የማይመጣው? ተደጅ ነው። በዚህ ነው የመጣሁት፣ አሁን ነው በዚህ ያለፈ። በዚህኛው መንገድ ነው ወደታች ወረዳጃኛ እሱ አለምተኛ ነው። ከተማ ልሄድ ነው ብሎ የለ እናቴ ጋቢ ወጥር ብሎ ወጥ ይሄድ። ከተማ ልሄድ ነው አለ ዛሬ። በነጭቱ ስራ ስትይ እንግዲህ እግዚአብሔር ያሳይህ። እስቲ አያሌው ምን ሊያረግ ነው ከተማ የሚሄድ? እንዴት! እሱ ማ ቢገባኝ። የስመች እናቴ አንተን ጠይቅህ ነበር ከተማ እንዴ? ከተማ

ብቻህን እርሻው ያቅተሃል ተበብለን እየተጋገዝን እናርሳለን ነበር ራሳለ ነበር ጋር ራሲ ሲይዙት ነበር። አይዞህ አይዞሽ ሲባባሉ ነበር። ደህና እንግዲህ አልወድም እንደው እንትን እዚያ ብቻ ሌላ ጋሻ ጃግሪ ስላለብኝ ነው እንጂ እርሻውን ማ እንግዲያ አሃ ና እኔ ምን ማረግ ነኝ? እናቴ እኔ አላዝዝ በሱ ማልዶ ተነስቶ ወጦ መሄድ ነው። እንዲያ በባለፈው አንድ ሁለት ቀን ማልዶ እየወጣ እህዶ እየዋለ መጣ። ትናንትና አለቅሶ አለ ዛሬ እንግዲህ፣ እንደው እርሻስ መቼ ነው የሚታረስ እያለሁ እንደው በዚህ ሁኔታ ዛሬ ወቅቱን ጠብቆ ነው እንጂ አሁን እኔ ሌላ ሙያ የለኝ። እንግዲህ እዚያ ነው አሁን እንጂ ወደ ሲታረስ በጊዜ በወቅቱ ሲታረስ ሸጋ ነው መሬት

እንግዲህ የእሱን ቤት ሊሰራ የቤት ቤቱን እያፈረሰ ማለት ነው። ምን አገባው እሱ እሱ እኳ ሊያገባ እንትን ሽማግሌ አንዱን ሽማግሌ ይጠራ የለ የኔው አለ የለ ዝም ብሎ በሜዳ የቀረ ማንም እዚያ እየወጣ እየገባ እየተከናነበ ብቻ ዞሮ ናግባ እኮ ነው። ምን ሆነ አያያለው አራዴራ በሞቴ ናግባ ወራ ወራ። እሺ ተማይ ልክ ልቅስ መቶ ነበረ። ምን ሆነህ ነው እንዲያርገህ እንትን ነግርህኝ ያስረግጣ ጠብቃለሁ አንተ በግራ እኔ በቀኝ ብለኸኝ እረዳሃለሁ፣ ብለኸኝ እለዋለሁ ብለሽ በቃ እንጂ። እርሻውን እቻ እንደ እርሻ ቢጤ ነው፣ እርዳኝ ብሎ መጥቶ ነበር። በይ እዚያ ዋናው መንገድ፣ ያውራው መንገድ ላይ ቁሞ ሲጠብቅህ አልመጣህም። እሱም ቤት ሳይገባል ይመለስ ዝም ብለሽ ንገሪው ብቻ

አስማረ እንዴት ናችሁ? ሰላም ነው። እንዴት ነህ? ደህና ናችሁ ወይ? ሰላም ነኝ። ደህና ናችሁ? እንዴት ነው መንገዱ? በደህና መጣችሁ። እንግዲህ እ እንደው አንተ ግን እንደው ምን አድርጌ ነው አያሪ እ እንዴው የፈለገው ነገር እንዴው ያፈለገው ነገር ብንገማመጥ ብታኮርፍ የፈለገው ነገር ቢሆንን ያስማራንተ አመቻገም መከራ ያስገመጥኩኝ እና እንዲህ ያለ መከራ ሲያጋጥም እንኳን በመከራ ጊዜ እንኳን አብረን መቆም የለብን? እንዲሁ ምን ሆነ መከራ? የምን መከራ ነው የምትለኝ? ተው፣ ተወዳጅነት እንዲያደልም ተው። እንዲው መብላት መጠጣቱን እንደፈለገ ከማንም ጋራ ማፏላቱን ተው። ግድ የለም እሱን ማንም ያደርሰዋል። እንዲህ አንያን አልፈልግም። እንዲሁ በመከራ ጊዜ እንዲሁ አብረን የበላ ነው እንኳ ይዝህም አንተ እንዲሁ ብትነግረኝ ምን ትሆናለሽ ና አሁን እኔ ምንዳው ምን አርጅን ምን አርገን ነው ምንድን ነው አሁን የፈለገው ባላውቀውን አንተን አላውቅህም ና ያን ያህል መንገድ ስትጓዝ ማን ነው የምታውቀው ማን ነው መከራ ሲድ ያ ሰውዬ ማን ነው የቅርብ ዘመድ ባይሆን ወዳጅ ሙቷል ብለው ነግረውኛል ይል እንዲያው አንተ እንዲያው ምን አለ እንዲያው ብትነግረኝ ኑሮ ሙቷል ማን ነው ሙቷል ያ ኧረ እንዲያው ኧረ ምን ምን ምን እዳ ነው ያልሞተውን ሞተ ያለውን አልሞተም ሙቷል ሞተች አልሞተች። ያልሞተውን የሞተ ሰው የለ ወራ ሙቷል። እሱም እንት ማን እንዲያ ብሉ ዘርቶባቸዋል መንደሩን በሙሉ። እኔ እኮ ሰው እንዲሰማው አልፈለኩኝም። ሰው እኮ ይሳቀቃል፣ ገና አብረን እንሂድ ይላሉ ብዬ ሰው እንዲሰማው አልፈለኩም ነበር። ያዳምጠው ነው ዘርቶት ያለ እንጂ ዝም ብሎ ይሄን ይሄን ማቃል ዛሬ ያላ ሳይሰማ ሳይሰማ የሚቀርም ስለሆነ ነው። ለነገሩ ተው ይሄ የቁርጥ ቀን ሁሉም እኮ ወዳጁም ምኑም የሚታወቅ የጋን ጊዜ ነው። ይሁን ግድ የለም። ግን እኔ አንተ እንዲህ ጠብቄ አላውቅም፣ አያ እንዲህ ጠብቄ አላውቅም፣ እኔን ጠብቄ አላውቅም። ግን ይሁን እና የሆነ ሆኖ እንደው ግን ነፍሱን እግዚአብሔር በገነት ያኑር። አሜን አሜን። ዋናው እሱ ነው። ቶ ማይሞት ታሞ ነው አሉ ነው ማለት አንተ ታሞ ነው

ቀድም የታልምህ እዚህ መንደር ሰው ታውቃለህ። ይሄ ምን ሚና እንዲሆን እግሩ ተሰበር። የበቅሎ የፈረሱ እንደሆነ ግን ዛሬ ለምጥን ያደረሰ ምን እጅ ምን ሚና እጀሩ ጠጠፍ ረን ይኸውልህ፣ እርሻ ነበር ዛሬ ሙሉ ይኸውልህ በሬው አንክሶብ ነው አይደለ? ዝም ብዬ እንትንም አንክሶብ ነው። የኔውን ብትነግር የምጠምደውን ወስድህ የምን ዛሬ የለው ወረግ እና አሁን ወዴት ነህ? በዚህ ነህ? ኧረ እኔ በዚህ ላቋርጥ ነበር። በዚህ ልሂድ መሰል በዚህች ልሂድ። ይሄን ይዤ በእህል እና ስናቀ መንደር ነው የሚወስድኝ ይሄ ይሻላል፣ ይሄ ይሻላል። ማን ማስሩ ነው ማን የሚል ረበላ በዚህ መስለኝ በዚህ ይፈተሻል። ወይ ምኑን። መቼም ነፍሱ አይማርም፣ መቼም ነፍሱ አይማርም። እንዳለቀሰ ሰው ያመጣሁት ይህን ሁላ አንተ ዳምጠው እያሌው ምን ሆኗ ነው ዛሬ አብሮ ያልመጣ? እያሌው ምን? አንቺ ከተማይቱ ነው። ከተማ ደሞ እንጂ ምን ጉዳይ ያለው ከተማ የሚሄድ እሱ፣ ምን ጉዳይ ኖረው አልኖረው ዝም ብሎ ከተማ ከተማ ካልሄደ

እነሱ እንደ ተዛ ከቤታችሁ ጀምራችሁ ተገናኝታችሁ የምትመጡ ነው የሚመስለኝ። እንደው እሱ እኮ አመሉም ትንሽ የከፋ ነው እና ከእሱ ጋር ደግሞ ምን አያሌው ነዋ። አንተ ምኑ የከፋ ሩግ ምላሱ ምላሱ ክብ ምላ አያሌው ክብ ምላሱ ነው። ዝም ብሎ ሲያዩትና ሲያወራ ደናሱ ይመስላል እንጂ ዝም የከፋ እኮ ነው። ምንም አመል የለውም ብታይ። እሱ ተው፣ ተው ዳምጠዋ። አሁን እሱ እንደው የሰው ስም ባጉል ጠራ። አያሌው እንደ ውሳን ተታፍጎ ክፉ ይወጣል ለሰው

እስቲ ቀርበይ ግን በቃ ክፉ ነው የሚመስል ያይሽ ደቋን ያን ነው ስራ ያን ነው እንጂ እንዲህ ዝም ብሎ የማይሆን ወሬም ማፈሽ ነህ። ካልወድም ግን አሁን እንዴት ነው? ይስተይግ ወርቅነህ፣ አሁን እሳ ይቻሉ ደህና ነህ ሰው። እስቲ ቀርበይ በቃ ክፉ ነው የሚመስል ታፉ። የማይረዳኝም ብዙ ነገር አለ አልኩህ። እኳንም አልኩህ ሳይህ እንደው ታያሌው ጋር ስትመጣ እንደው አያሌው ታየዋለን ዝም ብሎ ለመደው ለመጠው ማሳቅ ነው ማጫወት ነው ሙያው። ስራው ሰውን ማገዝ መርዳት ነው። እንደው ሲጀመር እሱ ደግሞ ክፉ ነገር ይወጣለት እንዴ ልብና ፍቁ ምላስ እንዲያያላጊሽ አያ፣ አንተም ምንም አትልም ካያሌው አተስተካከለ ነው። ዋጋም የለው ነገሩ እንዳያለ ማተንም ዝም ብሎ ነው። እባክሽ እያፈሸን ከዚያ አሁን እኮ ዛሬ ከደቋና አይደለም። ዝም ብሎ ነው እየሮጠ የሄደ ዝም ብሎ እንጂ እና ሞያ የለውም ነው የምትል? ዛሬ እንዴት ነው ግን አንቺ ገቢያው ገቢያው? በቃ ደህና ነው እንደ ሰራሽው? አይ በቃ ነው ወይ አንተ ገቢያው፣ ተው እንዳልሆነ ነው እንዴት ቀነሰብሽ? ከእጅ ወደ አፍ ነው እንጂ ምን ምን። ኧረ እንዳውም እኮ በዝናሽ፣ እናቴ እንደ አትወዝኝም እኮ ሰውም ተቤት አይጠፋም እኮ ሸጋ ነው። መችም ምንም አይልም፣ ደህና ነው። ያው ካጆዳ ሆነ እንጂ ስራ ሲመጣ ሲጣጣ ሲቆድ ደህና ነው ለራሴ ሰውም እንደው

ሐሳብ ጥለብኝ ደክሟት አሁን ነው። እንዲ ያለ ስራ ትቶ እንዲ ብሎ እንዲ ብሎ ጀቢያን ስታይቼ ሞላት አይደለም። አሁን ገ በመንገድ እንኳን ሰው መቅደቱ አይወጣም። እንግዲህ አንተን ቃል አክብር እና በቃ እንደዚህ በያት ደግሞ ናንድና በኋላ ወይ አመሻሽ ወይ ነገ እንመጣ እንዴ ያሻላል። እናስ ብለህ በል ስማ ተባረከ። አንተ ግን አንተ ግን ለኔ ብለህ እንዴው እንጂ እንትን ማለት ነው።